ሰኔ 19 2017፣ ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር መረጃዎች ይዤ እቀርብ ያለው፣ በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። የአማራ ክልል ፕሬዚዳንት አረጋ ከበድና የባህር ዳር ከተማ ምክትል ከንቲባ ወይዘሮ ብርሃን በፋኖ ኃይሎች ዘንዘልማ አካባቢ የተኩስ ሮምታም ተከፈተባቸው። አረጋ ከበድና ወይዘሮ ብርሃን ጥቃቱ የደረሰባቸው ወደ ዘንዘልማ ወታደራዊ ካምፕ በአራት ፓትሮል ታጅበው ሲጓዙ ሲሆን እነሱን ለማግኘት አንድ ከፍተኛ የአገሪቷ ወታደራዊ መሪም በሄሊኮፕተር ዘንዘልማ ማረፉም ተነግረዋል። በጥቃቱ በጥይት የተመቱም ሁለት ሰዎች አሉ። ነገር ግን ሕይወታቸው ይለፋይለፍ የታወቀ ነገር የለም። ዝርዝር መረጃ ይዘናል። ጉዳዩን በዝርዝር እናስደምጣችኋለን። በሌላ በኩል እዚሁ ጎጃም ላይ በመርአዊ ከተማ ከባድ የተባለ ጥቃትም ተፈጽሟል። ከዚህ ቀደም የዘመነ ካሴ ቀኝ እጅ ነኝ የሎጂስቲክ ኃላፊ ነበርኩኝ ብሎም ለአገዛዞም እጁን በመስጠት ዶኩመንተሪ ሲያሰራ የነበረው ግርማ ከበደም በፋኖ ኃይሎች ኦፕሬሽን መገደሉ ታውቋል። ሌሎች ከፍተኛ የባንዳ ማዕረግ የተሰጣቸው ከሃዲዎችን አስወግጃለው ሲል የፋኖ ኃይል አሳውቋል። ዝርዝር ዘገባም ይዘንበታል። በሌላ በኩል በጎንደር ቀጠናም ከባድ ውጊያ እየተደረገ ነው። የፋኖ ኃይሎች በበርካታ የውጊያ ግንባሮች ዙ23 መድፍና ሞርተር በ እውር ድንብር እየተኮሰ ካለው የአገዛዙ ጦር ጋር ተፋጠዋል። በርካታ የአገዛዙ ጦር ሙትና ቁስለኛ ሲሆን የኡባን ታባትን ክፍለ ጦርን የሚያቆማቸው ምድራዊ ኃይልም ጠፍቷል። ዝርዝር ዘገባ ከጎንደር ይዘናል። በሌላ በኩል አገዛዞም ዘመቻ ማዕበል ብሎ በጀመረው ዘመቻ 54 መኪናም ሰራዊት ደርድሮ ወደ ወሎ ቢያስገባም የገባው መኪና 54 እንዳልሆነና 28 መኪና ብቻ እንደሆነ እንዲሁም እሱም ውስጥ ያሉት ጥቂት ሰራዊት መሆናቸውን ጥቂቱንም አጭደን ከምረናቸዋል ሲል በምሬ ወዳጁ የሚመራው የብሔራዊ ኃይሉ ፋኖች ገለጹ። በወሎ ክረምት ሳይገባ እስከ ሰኔ 30 ፋኖን ሊጨርሰው ብሎ የገባው ጦር ክረምት ሳይደርስ ራሱ ማለቁም ተነግሯል። ሰፊ ዘገባም ይዘንበታል እናስደምጣቸዋለን። እዚሁ ወሎ ላይም ፋኖ የኮማንዶ ጦር አስመርቋል። የምረቃ ፕሮግራሙን በቪዲዮም እናስመለክታችኋለን። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች እንደምን ቆያችሁ? ከላይ ባርዕስተ ዜና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 ቀዳሚ ወደ ደረኳቸው የጦር ግንባር መረጃዎች አልፋለሁ። የአማራ ፋኖ ብሔራዊ ኃይል ደረ ወረዳም አርብ ገበያ ከተማ ክላውዲዮስ ከተማ ዙሪያ የገጠር ቀበሌዎችና ምልጫ ከተማ ትላንት ከቀኑ 10 ሰዓት ጀምሮ ከአገዛዙ ሰራዊት ጋር ከፍተኛ ትንቅንቅ እያደረገ ይገኛል። ይህ የአማራ ሰራዊት የትኛውንም የብልጽግና ኃይል የማንበርከክ አቅማቸውን ከአባታቸው ባንታባተ የተወረሰ ነውና ምድላቸውን ህብረታዊ ነፍጣቸው እንደሆነ በጽኑ አምነው የብልጽግናን ኃይል እያደባዩት ይገኛሉ። የአገዛዙ ሰራዊት በዚህ ሰዓት ከደብረ ታቦር ከስቴ ከአምባሳሜን ከአንዳቤት ተጨማሪ ኃይል እየላከም ይገኛል። 77ኛ ክፍለ ጦር በማኅደረ ማርያምና መካነ ኢየሱስ በኩል ወደ ግንዳ ጠምጥም መስመር ለመክበብ ሲሞክር፣ ሌላኛው 74ኛ፣ 23ኛና የ33ኛ የአገዛዙ ኮር ልዩ ኮማንዶና የኮሩቃኝና መሐንዲስ ኃይል አለኝ ያለውን የቡድን መሳሪያ ከሁለት ዙ 23 ሞርተር መሰል ምስል መሳሪያዎችን እየተጠቀመም ይገኛል። ነገር ግን ለየትኛውም ፋሽስታዊ አገዛዝ የማይንበረከኩት ጥበበኞቹ የጥበብ ልጆች የብልጽግናን ኃይል እያሳፈሩት ነው የሚገኙት ሲሉ የመረጃ ምንጮች ገልጸዋል። የሜጀር ጀኔራል ውባንተ አባተ ተወርዋሪ ክፍለ ጦር አሁን ላይ በቁጥርም በጥራት ግዙፍም ተቋም ሆነዋል። የውባንተ ጦር ባለበት ግንባር ሁሉም የብልጽግና ኃይል እየጠላቸውም ቢሆን አቅማቸውን አድንቆ ነው የሚመለሰው። ይህ ክፍለ ጦር ህዝባዊነትን ተቀ አስቀዳሚና እስትንፋሱ ያደረገ ነው። አስረግጠን መናገር የምንችለው በቀጠናው ላይ የውቤ ጦር ስነ ልቦና፣ የመዋጋት አቅምና የቡድን መሳሪያ አቅማቸውን የአገዛዙ ጦር ሳይቀር መስክሮላቸዋል። መስክሮላቸዋል ብቻም ሳይሆን የውባንቶ ጦር ባለበት መሄድም የአገዛዙ ጦር እንደማይፈልግ ነው የውስጥ ምንጮች የሚናገሩት። ዘረ ውባንቶዎች መዳኛቸው ክንዳቸው፣ ማሸነፊያቸው አማራነታቸው፣ ወንድማማችነታቸው፣ ከጽኑ አለት የበረታም ፍቅራቸውን ና በጥቅሉ ከአገዛዙ የጸጥታ ተቋም የተሻለ ስልጡን ሰራዊት የመያዛቸውና የልብ ትጥቅ ማስታጠቃቸው የአሸናፊነት ቁልፍ ምስጢራቸው መሆኑን ይናገራሉ። ይህ ሰራዊት በህገ ደንቡ የሚመራ አድርግ አታድርግ የሚተገብር በዘመናዊ የውጊያ ስልት የታነጸ ከሽምቅ ውጊያ ይልቅ መደበኛ ውጊያን የሚተገብር ምሽጎችን የሚሰባብር አቅም ያለውና በጥቅሉ የህልውና ትግሉ በውል የተረዳ የኦባንታባተ እውነተኛ የግብር ልጅ ናቸው። አሁን እነዚህ የውባንተ ልጆች ከአገዛዙ 77ኛ ክፍለ ጦር 74ተኛ 23ተኛ ና የ33ተኛ ኮር ጋር ተፋጠው እየተፋለሙ ነው። አገዛዙ ዙ 23ን ጨምሮ ከባድ መሳሪያዎችን ቢያሰልፍም የውባንተ ልጆች ግን ውጊያውን እያጣደፉት ነው። አገዛዙ በርካታ ወታደሩንም እንዳጣ ተነግሯል። ውጊያው አሁንም እየተደረገ በመሆኑም በርካታ መረጃዎችን ለመግለጽ አስቸጋሪ ስለሚሆን ውጊያው ሲጠናቀቅ በርካታ መረጃዎችን ይዘን የምንቀርብ ይሆናል። እዚሁ ጎንደር ላይ ስንቆይ ኢንጂነር ስመኘው በቀለና አጼ ፋሲለደስ ክፍለ ጦር በፎገራ ወረዳ መንጎር ዘር ቀበሌና ሀገረ ሰላም ቀበሌ ላይ በጥምረት የአገዛዙን ጥምር ሰራዊት ላይ ከጠዋቱ 12 ሰዓት ጀምሮም እስከ ቀኑ 9 ሰዓት ተኩል በትላንትናው እለት ባደረሱት ጥቃት የተባበረ ክንዳቸውን እያሳረፉበት ነው የሚገኙት። አገዛዙ አለኝ ያለውን ኃይል በቀጠናው ላይ እንዳሰማራ የአደባባይ ምስጢር ነው። በዚህ የተነሳ በሁሉም ገራም አቅጣጫ ተጨማሪ ኃይል ለማስጠጋት ቢሞክርም ማሳካት ግን አልቻለም። አባ ወልድ የተባለ ልዩ ቦታ ላይ በሚደረገው ውጊያ አገዛዙ ተስፋ መቁረጥ ስሜት ስለያዘው ኢላማውን ያልጠበቀ የቡድን መሳሪያ ተኩስን ሲፈጽም፣ በተቃራኒው የአማራ ፋኖው የበላይነት ስነልቦና እየተቀዳጀም ይገኛል። በዚህ ውጊያ የብልጽግና ሰራዊት የተመታበትን ቁስለኛውም ሆነ ሙት ከአባ ወልዳም ማውጣትም አልቻለም። የፋኖ አርበኞች 360 ዲግሪ የብልጽግና የኢትዮጵያን ኃይል መውጫም አሳጥተውታል። ይህ የአማራ ፋኖች በሁሉም ዘርፍ ብልጫን ወስደው የብልጽግናን ኃይል እያተራመሱት ይገኛሉ። ከዘጠኝ ሰዓት በላይ በተደረገው በዚህ ውጊያ የአማራ ፋኖ ኃይሎች የበላይነት በመውሰድ በርካታ ያገዛዙን ጦርም ሙትና ቁስለኛም እንዳደረጉት ነው የመረጃ ምንጮች የገለጹት። የፋኖን ጠንካራ ይዞታዎች አስለቅቃለሁ በሚል ምሽጉን የለቀቀው የብልጽግና ኃይል ሰብአዊና ቁሳዊ ኪሳራም እየደረሰበት ሲሆን ፋኖን ይዞታዎቹን በማስጠበቅ ሌሎች ድሎችንም እያስመዘገበ ይገኛል። በአፋ በሃ ምስራቅ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ባለፉት ሶስት ቀናቶች ጠንካራ ይዞታዎችን ለማስለቀቅ የመጣን የብልጽግናን ኃይል ብርቱ ተጋድሎ በማድረግ ጠንካራ ይዞታዎችንም በማስከበር ወደ መጣበት መልሰውታል። ምስራ አማራ ኮር አንድ አውጃኖ ክፍለ ጦር ለተከታታይ ሶስት ቀናት እያደረጉት ባለው ተጋድሎ እግረኛ ሬጅመንት በርካታ የፋሽስቱን ብልጽግና ሰራዊት ሞትና ቁስለኛ በማድረግ ጀብዱ እየፈጸሙ ያሉ ሲሆን የክፍለጦሩ መካናይዝድ ሞርተረኞች ደግሞ ቅንቡላውን የብልጽግና ኃይል ላይ እየጣሉ ድራሹ እንዲጠፋም አድርገውታል ሲሉም የፋኖ ኃይሎች ገልጸዋል። የብልጽግና አገዛዝ ከመስከረም 30 እስከ ነሐሴ 30 ወራት እየቀያየረ ፋኖን አጠፋለሁ በሚል ላለፉ ባለፉት ሁለት ት ከሁለት ወራቶች አጀንዳዎችን እየቀያየረ በርካታ ዘመቻዎችን ቢያካሄድም ንጹሐንን ከክላሽ እስከ ጀትና ድሮን ተጠቅሞ ከመጨፍጨፍ ባለፈ ጠብ ያለ ውጤትም እያመጣ አይደለም። ይልቁንም ግብአተ መሬቱ ሊፈጸም ጣረሞት ላይ ይገኛል ሲሎም የፋኖ ኃይሎች ይገልጻሉ። ይህ ቀጥሉና የፋኖ ኃይሎቹ ሲናገሩ የብልጽግና አገዛዝ ፋኖነት ሲፈጠር ሽንፈት ያልፈጠረበትና ስሪቱ ድል አድራጊነት ማሸነፍ መሆኑን ዘንግቶት ዛሬም ይህን ዘመቻ ቀጥሎት እስከ ሰኔ ሰላሳ ። ፋኖን አጠፋለሁ ብሎ ዘመቻ ማዕበል በሚል ቅዠት እየተላላጠና እየተጋጋጠም ይገኛል። ፋሺስቱ አገዛዝ ብልጽግና ክረምት ሳይገባ ፋኖን አጠፋለሁ ካልቻልኩ አዳክማለሁ በሚል የቀን ቅዠት በበርካታ የወሎ ቤተ አማራ ቀጠናዎች ከየቦታው ታፍሶ ለብለብ ሰልጥኖ የምጣኔ ሰራዊት አዝምቶ በእግረኛ ከፍተኛ ማካናይዝድ እንዲሁም በአየር ኃይል ጀት፣ ድሮን ታግዞ ከወረዳና ዞን ከተሞች መሽጎ ቢንቀሳቀስም የፋኖን ክንድ መቋቋም አቅቶት ወደ መጣበት እየመለስ ነው እንገኛለን ሲሉ የፋኖ ኃይሎቹ ገልጸዋል። በዚህ ዘመቻ ማዕበል በቅርቡ ወደ ምዕራብ ወሎ 54 መኪና ደርድሮ ሰራዊት አስገባ የሚሉ ወሬም እንዲናፈስ ቢያስደርግም 28 መኪና ለፕሮፓጋንዳ ተብሎ ባዶን ይጓዝ የነበረም ነው ሲሉ የፋኖ ኃይሎች ገልጸዋል። ከማዕበሉ ዘመቻ ይልቅ የብልጽግና ማዕበል ውሸትና ማስመሰል ማህበራዊ ሚዲያውን እንዲሞላው ትልቅ ማሳያ ነው ሲሉ ኃይሎቹ ገልጸዋል። ስለሆነም የፋኖን ጠንካራ ይዞታዎች ማስለቀቅ የሚለው የብልጽግና አገዛዝ ሰራዊት እቅድ መክኖ ፋኖም ይዞታዎችን አስከብሮም አጠናክሮ የያዘበት ሁኔታ ያለ ሲሆን ብልጽግና ምሽግ ስለለቀቀ በርካታ ቦታዎች በመንገድ ደክሞ ሲገኝ በደፈጣ መከራውን እያየም እየጠፋና እየኮበለለም ይገኛል ሲሉ የፋኖ ኃይሎቹ ገልጸዋል። ይህ በእንዲህ እንዳለም ሰበር ዜና ተሰምቷል። ዛሬ ወደ ዘንዘልማ አካባቢ የተንቀሳቀሱት አረጋ ከበድና የባህር ዳር ከተማ ምክትል ከንቲባ ወይዘሮ ብርሃን ዛሬ ጠዋት በተወሰኑ የፋኖ ኃይሎች ጥቃት እንደተፈጸመባቸው ተነግረዋል። ጉዳዩ ምን እንደሆነ ባይታወቅም ወደ ዘንዘልማ ካምፕ በአራት ፓትሮል ታጅበው ወደ ዘንዘልማ ወታደራዊ ካምፕ ለመሄድ እንቅስቃሴ ጀመሩት የአገዛዙ ባለስልጣናት ከፋኖ ኃይሎች ከባድ የተባለ የተኩሱ ረምታም ተከፍቶ ሲያሳድራቸው ነበር። በተለይ ምክትል ከንቲባዋ ከሞት አፋፍ ላይ እንዳመለጠች ሲነገር እሷ መኪና ላይ አጃቢ የነበሩት ሁለት የአገዛዙ ወታደሮችም በፋኖ ኃይሎች ጥይት ተመተዋል። የእነዚህ አጃቢዎች ሕይወታቸው ይትረፍ አይትረፍ ግን የታወቀ ነገር ፈጽሞ የለም። የተኩሱ ርምታው ሲከፈት የአገዛዙ ጦር ከዘንዘልማ ካምፕ ቁጥር በመጨመር አረጋ ከበደን ከፋኖ ማስመለጦም ተነግሯል። አረጋ ከበደ ወደ ካምፑ እንቅስቃሴ ከመጀመሩ በፊት ሊኮ ዶክተር ዘንዘልማ ካምፕ አርፋ የነበረ ሲሆን ምናልባትም አንድ ከፍተኛ የወታደራዊ አዛዥ ባህር ዳር ሳይመጣም እንዳልቀረም ይገመታል ሲሉ የመረጃ ምንጮችም ገልጸዋል። አረጋ ከበደም ወደዛ የማቅነታቸው ሚስጥር ከእርሱ ጋር ለመገናኘት ሊሆን እንደሚችል የሚገመት ነው ሲሉ የመረጃ ምንጮች ገልጸዋል። መራዊ ከተማ ላይም ሰበር ዜና ተሰምተዋል። በወታደራዊ አዛዡ ኮማንዶ ሙጂብ እየተመራ የኮሎኔል ታደሰ ሙሉ ነብርጌድ መራዊ ከተማ ላይ በወዳደሩ ግርማ ከበደ ግብርና ግብረአበሮቹ ላይ እርምጃ መውሰዱ ነው የተገለጸው። የፋኖ ኃይሎች ይህንን መረጃ አጋርተዋል። ተዋል እንደሚከተለው አነበዋል። ድርጅታችን አማራ ፋኖ በጎጃም ታደሰ ሙሉ ነብርጌድ በሚያካልላቸው በተቆጣጠራቸው ቀጠናዊም የብልጽግና አሰላለፍና ስስብልት ብልት በማጽናትና በመረዳት ሰፊ የዚህ ትግል ፈርቀዳጅና ገፈት ቀማሽ የሚጫ ህዝብን ለመታደግ በየጊዜው ራሱን እያደሰና በብልጽግና ኃይል ላይ አጸፋዊ ምላሽ በመስጠት ላይ ይገኛል። እንግዲህ የትግላችን አብዮት ለህዝባችን ችቦ ለኩሰን ካቀጣጠልነው ጀምሮም ሁለት ዓመታት እያስቆጠርን መሰዋትነትን እየከፈልን ቢሆንም ትግላችን ከነጻነት ትግል የህሉና ትግል ውስጥ እንዳለን ከሚጫ አልፎም መላው የአማራና የአማራ የህሉና ትግል የሚደግፍ ሁሉ በር ላይ መድረሳችንን ክንዳችን ኃይላችን በፈጣሪ እርዳታ የጠላቶቻችንን ክንድ እየሰበርን እንደሆነ በስራችን እያስመሰከርን እንገኛለን፣ ይላል መግለጫው። ይቀጥልና ታዲያ ይህን ያልተረዶም ለቀርብ ወራጆች ሰለባ የሆኑ ድርጅታችንን በቅን ጭብጫቢ እየተረዱና እየናቁ እንዲሁም ለሆዳቸው ያደሩ ድኩማኖችን ሰፊ ድልና የትግል እሪዮቶችን ያልተረዶም የእናታቸውን ሆድ ረግጠው በወጡ በአንዳዎች ላይ ተደጋጋሚ ብርጌዳችን የምህረት ጥሪ ቢያደርግም አሻፈረኝ ብለው ለሆዳቸው ባድሩ በአንዳዎች ላይ በተጠና መልኩ እርምጃ መውሰድ ጀምሯል ይላል በዚህ መሰረትም በትላንትና እለት ከቀኑ ስምንት ሰዓት ላይ ብርጌዳችን ቆንጆቹን ሰርጎም ወደ ከተማ በማስገባት በተጸና መልኩ በጀግኖቹም አይነኬም በራሪ ቪአይፒ ልጆች እርምጃ መውሰድ ተችሏል ሲል የፋኖ ኃይሎች መግለጫ ይጠቁማል። በተወሰደው እርምጃም ትላንት ህዝባችንና ከድርጅታችን እንደተሰለፉ በማስመሰል የምራዊና የአካባቢው ህዝብን ጭንብል በመልበስ ሲዘርፉም ቆይቶም በብርጌዳችን ክትትል ሲደረግባቸው የአስትርክት በማሰራት ከብልጽግና ጋር የአርበኛ ዘመነ ካሴም ዋና ሎጂስቲክ ነ በሚል በውሸት ዶክመንተሪ ፊልም በማሰራት ህዝባችንን ሲያወናብድ የነበረን እንዲሁም ህዝባችንን ሚሊሻም በሚባል አጥቦ አይለብሴም ተቋሙ ውስጥ ሆኖ ለጠላት ትልቅ ጉልበት የነበረን ግርማ ከበድ የተባለ ሆዳደር ባንዳና ነጻነት የተባለ የአድማ ብተናባል ላይ እስከ ወዲያኛው ሸኝተናቸዋል ሲሉ የፋኖ ኃይሎች ገልጸዋል። በመጨረሻም አድማጭ ተመልካቾች፣ በትላንትና እለት የአማራ ፋኖ ብሔራዊ ኃይል ወሎ ላይ ከፍተኛ የኮማንዶ ጦር ማስመረቁ ይታወቃል። ከዚህ ጋር በተያዘ ቪዲዮ ደርሰናል። በጥቂቱ ተመልክተን እንመለስ። እንግዶቻችን ቦታ ቦታ እንድትይዙልን በአክብሮት እንጠይቃለን። ምናልባት ከኋላ የቆማችሁ እንግዶቻችን አላችሁ።